ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንዴት አላችሁ? በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን በጣና ቴሌቪዥን እየዘጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። የዛሬው ፕሮግራማችን እንግዲህ የአማራ ፋኑ ጎንደር ጠቅላይ ግዛት እዝ የማህበራዊ ዘርፍ ተጠሪና የግዙፉ ገብርዬ ክፍለ ጦር የሕዝብ ግንኙነት ኃላፊ አርበኛ ኢንጂነር ደሞዝ ግዳፍ በቀጥታ የስልክ መስመራችን ተገኝቶ አጠቃላይ እየተደረገ ስላለው የአውደ ውጊያ ውሎ መረጃ በዝርዝር ያስደምጠናል ማለት ነው። በቀጠናውስ ምን አዲስ ነገር አለ የሚሉትንም ማብራሪያዎቹን ይሰጠናል። አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። አርበኛ ኢንጂነር ደሞዝ፣ በቅድሚያ ለዚህ መረጃውን ለአድማጭ ተመልካቾቻችን ለማድረስ በቀጥታ የስልክ መስመራችን ተገኝተ ወቅታዊ ማብራሪያ ስለምትሰጠን ከልብ አመሰግናለሁ። እንደምን አለህ? እንግዲህ ምናልባት ብዙ ጠፍተሃል በታላቁ አረበኛ አርበኛ ሜጀር ጀነራል ከፍ ያለው ደሴ በተለይ የቅርብ ወንድም ሆነ አጋር ሆነ በርካታ ስራዎችን ስትሰራ ቆይታል እና አሁንም እንዲው በቅድሚያ ከዛ እንጀምርና ገብርዬ ክፍለ ጦር ያለበት ቁመና እንዴት ይገለጻል የሚለውንም፣ ከዛ በኋላ ራሳችሁንስ እንዴት ነው እያደራጃችሁ ያላችሁት የሚለውንም አብረህ ብትገልጽልኝ። እሺ፣ አመሰግናለሁ ጋዜጠኛ ማረ። ያው ሰሞኑን ሀዘን ለመሪር ያዘነው ደግሞ ገብርዬ ክፍለ ጦር ብቻ ሳይሆን አማራ ነው። አማራ ብቻ ሳይሆን መላ አገሪቱ ናት። ጥላሸት የተቀባችው አርበኛ ከፍ ያለው ደሴ የመሪነት ቀንድል የአማራነት ውሃ ልክ የሆነ አርበኛችን ነው። የተጎዳ ነው እንደ ገብርዬ ክፍለ ጦር ሳይሆን እንደ ጎንደር ነው። እንደ ጎንደር ብቻም ሳይሆን መላ አማራ ነው። ጥላሸት የለበሰው መሪዎቻችን ከስካሁንም በአራቱም ጠቅላይ ግዛት እንደና አስማረዳኝ፣ እንደነ ሳሙኤል አወቀ፣ እንደና ጎቤ መልክ ያስቻለው ደሴ የመሰሉ መሪዎቻችን በሴራ ሲወጉና አማራ እንዲዳከም ሲሰራ መቆየቱ የአደባባይ ሀቅ ነው። አሁኑ ግን በዚህ ጭንቅ ቀን፣ በዚህ የመከራ ቀን፣ በዚህ አማራ መዳኛው ነፍጥ በሆነበት ወቅት እንደ አርበኛ ከፍ ያለው ደስ አይነት አርበኛን ለዛውም በወንድሞቹ ወግቶ መግደል አማራን ገርስሰው ሰው ሲጥሉት ማየት ነው እና አማራ በአይነት ሲገረሰስ ማየት፣ ከተቋምም ከአርበኝነትም በላይ የሆነን ሰው ሲገረሰስ ማየት በጣም ከባድ ሀዘን ነው የገጠመን። ለነገሩ ግን ያው በስጋ ያለ ሰው ግድ ነውና ይችለዋል ሁሉን ነገር መቻል ግዴታም ኃላፊነታችንም ጭምር ነው። ገብርዬ ክፍለ ጦር አሁን በልህ በወኔ የሚነሳሳበት ቁጭት ተራማጅነት አማራን ነፃ ማውጣት ጭምር የሚንጸባረቅበት ወቅት ላይ እና ይህን ከባድ ፈተና የሚቀለብስበት ወቅት መሆኑን ያምናል። ያው የሐዘኑን ዝርዝር አልነግረህም። ብዙ በቪዲዮ በመግለጫ የተደገፈ ነገር ማቅረብ የተሻለ ነው የሚሆነው። ገብርዬ ክፍለ ጦር ግን ከባለፈውም በወኔና በልህ ጭምር የተነሳሳ መሆኑን ነው ማብሰርልህ። አመሰግናለሁ። እንዲያው አጠቃላይ ከብልጽግና ሰራዊት ጋር ውጊያ ላይ እንዳላችሁ ይታወቃልና በየት በየት ቀጠና ውጊያ ላይ ናችሁ የሚለውን የተለያዩ ፕሮፓጋንዳዎችን በተለያዩ ሰዎች በኩል ሲራገቡ እያየን ነው እና እነዚህ ነገሮች በተለይ ደግሞ በፋኖ ስም የተደራጁ አካላቶች ላይ እርምጃ ለመውሰድ ከመንግስት ኃይል ጋር ጭምር ተባብረው እየወጉን ነው የሚል የተለያየ ፕሮፓጋንዳ እየተሰራ ይገኛል እና እነዚህ ነገሮች ውስጥ ምንጫቸው ምንድን ነው የሚለውን አጠቃላይ የእናንተስ ሁኔታ አጠቃላይ ሁለት መቶ ስድስተኛ ኮር እንቅስቃሴው ምን ይመስላል የሚለውንም ብትገልጽልኝ። መልካም ወንድም አለ። እሱ በጣም ያስቃል ፌዝም ጭምር ነው። ቃኤላውያን እንደሚቅበዘበዙ የታወቀ ነው። ቃኤል ወንድሙን አቤልን ከገደለ በኋላ እንዴት ወንድሙ ገሎ እንዳቅበዘበዘው ታሪክ የታሪክ ድርሳናት ይነግሩናል። እና እኛ ከባድ ሐዘን ላይ ነን ባልኩህ ልክ ቅድም በጣም ከባድ ሐዘን ላይ ነን። ከባድ ሐዘን መሆናችን ብቻ ሳይሆን የኮሩ አመራር አባላት እናርበኛ ቆራጡ ናርበኛ ጌታ ስራዴ እናርበኛ ፕሮፌሰር እያሱን ጨምሮ ሌሎች የኮሩ አመራሮች እኛን ለማጽናናት ለበዓል የዋሉት ጋይንት ነው። እኳን ወደ ሌላ እጣት ልንቀስር ቀርቶ ታሽጋይንት ነው፣ ለበዓል የሰነበት ነው። ታችጋይንት በዓል እኛን አጽናንተው ከተመለስ የተመለስ ነው። መቼ መሰለ? ማክሰኞ ነው። ማክሰኞ ነው የተመለስ ነው። እሑድን ሰኞን ማክሰኞን ውሎ ነው ያለ ነው። ማክሰኞ ወንድሞቻችን አጃቢዎቻቸውንም ሆነ ሌላም አንዳንድ ጦር ይዘው ነው የወረዱት። እነሱ እነሱ ወደ ላይ ወደ ኮሩ ማዘዣ ወደ ወለላ ባህር ሲመለሱ ማህበራዊ ሚዲያ ላይ ሲነቦ የነበረውን ነገር እኔም በደንብ ተከታትሌዋል። እንግዲህ በዓል ወርደው ወደ ኮሩ ማዘዣ መመለስ ማለት በወንድም ላይ ማዝመት አይደለም። ይልቁንስ የሆነው በተገላቢጦ ነው። ከታች ጋይንት በቀጥታ መንገድ ደክሟቸው ወለላ ባህር እንደገቡ ጠላት የላይ ጋይንቱም የሙጃውም የስማ ዳውም ከበባ አድርጎ እስካሁኗ ሰዓት ድረስ እስካሁኗ እስከምንነጋገርበት እስካሁኗ ሰዓት ድረስ ከማክሰኞ ማታ፣ እሮብ፣ አሙስ፣ ዛሬ አርብ ነው፣ እስካሁኗ ድረስ ውጊያ ላይ ነው ያለ ነው ወለላ ባህር። የትኛውንም መረጃ ማንኛውም ሰው የትኛውን መረጃ ደውሎ ማጣራት ይችላል። ወለላ ባህር አሁን መከላከያ ይዞት ሁለት ቀን ሙሉ የትም ቀንም ተዋግተን እኛ ያለ ነው በዛው ቀጠና አካባቢ እንጂ እነሱ እንደሚሉት ወደ ሌላ ቀጠና ወደ ወንድሞቻችን ምንም ዓይነት የቀሰር ነው ነገር የለም። ግን ባልኩ ልክ ስራ ለሰሪው ሾላ ጣሪው ነው እና ቃየላውያን መቅበዝበዛቸውን አይተውም። ሌላው ነገር በጣም ያሳቀኝ ነገር ወረዳን ከወረዳ የአማራ ብሔርተኝነት ነው ተብለን ወረርን የክፍለ ሀገር ፖለቲካ ሊያወርዱን ሞከሩ። ከዛ ደግሞ አወርደው ደግሞ በወረዳና በጎጥ ከፋፍለው ሊያናክሱን የሚፈልጉ የሚዲያ የማህበራዊ ሚዲያ ተጠቃሚዎች ጭም ብላቸው። በቃ ኦልሬዲ ተገልጧል። ወደዛ ባይመለሱ የተሻለ ነው የሚሆነው እና ይህ የአማራ ሕዝብ በተለይም የበጌ ምድር አማራም ሆነ መላ የአማራ ሕዝብ በየትኛውም የውጊያና የጀብደኝነት ታሪክ በጋራ ጉሬ ተቆፍሮ የተቀበረ እንጂ እርስ በርሱ የሚናከስ ማህበረሰብ የለምም አይኖርም፣ ወደፊትም አይኖርምም። እስካሁንም የለም። ስለዚህ ይህን ማቀሳሰሪያና መቀስቀሻ የፍጅት አጀንዳ ስም እየጠሩ ሳይቀር ሰዎች ላይ እየቀሰሩ መሆኑን እኔም ማህበራዊ ሚዲያ አይቸዋል። ያም ይሁን ያ እኛ ነባር ጥላቶቻችን ጋ ነው እየተዋጋን ያለ ነው በዚህ ልክ አመሰግናለው አርበኛ ለሰጠኝ ማብራሪያ እንደው አጠቃላይ የአማራ ፋኖ ትግል ወደ አንድ እንዲመጣ በሚዲያም በኩል በበኩላችን ጥረት ስናደርገ ቆይተናል እና አጠቃላይ በተለይ ይሄ አሁን እየተነዛ ያለው ፕሮፓጋንዳ ከብልጽግና ከመከላከያ አጠቃላይ ከብልጽግና መከላከያ አድማ ብተናና ሚሊሻ ጋር በመሆን የወጉን ነው የሚል የስም ማጥፋት ዘመቻ እንደተከፈተ አይተናል በጥቅሉ እንግዲህ የአማራ ፋኖ አንድነት እንዲመጣ ሁሉም ሰው በርካታ ሰው ጥረት ቢያደርግም የግል ፍላጎቱን በትግል ውስጥ ይዞ በመምጣት ትግሉን እየፈተነው እንዳለ የሚታወቅ ነገር ነው እና አጠቃላይ ለእነዚህ ኃይሎች ውስጥ ምን መልእክት አለ የሚለውን ሁለቱንም አያይዘ ብትገልጽልኝ። አይ መልካም፣ ይህ ሀሳብ በጣም ቦሪንግ ሀሳብ ነው ወይም የተስፋ ቆራጮች ሀሳብ ነው። እና ለነገሩ ግን መወነጃጀሉና መፈረጃ መፋረጁ ጠቃሚ ተብሎ ነው ከታሰበ ከህዋት ጋር እንሰራለን የማህበራዊ ሚዲያ ግሪሳቸው ኦነግሸኔ ኦነግሸን ጃልመሮ ትክክለኛው ጃልመሮ ተቆጣጠረው አልፎም ከብልጽ ግናም ጋር ቢሆን እንሰራለን እያሉ በሚዲያ ጭምር የሚናገሩት እነሱ ናቸው። በተለይም ይሄ አደረጃጀት የሚባሉት ማለት ነው እንጂ እኛ የወጣ ነውም ለአማራ ህዝብ ነጻነት ትግል ነው። አሁንም እየታገልን ያለነው ለአማራ ነጻነት ትግል ነው። ነገ የምንሞተውም ለአማራ ህዝብ ነጻነት ትግል ነው እንጂ እኛ ለፖለቲካ ቁማር በመሰለ እንደነሱ ወሎን አንድ ሳያደርጉ፣ ሸዋን አንድ ሳያደርጉ፣ ጎንደርና አንድ ሳያደርጉ ህዋት የሚናፍቁ እነሱ ናቸው። በግልጽ ከህዋት ጋር እንሰራለን እያሉ በግልጽ በሚዲያ የሚናገሩ እነሱ ናቸው። ከህዋት ጋር ሰርተው አፋድ እንትና እያሉ ስም የሚለጣጣጠፉ እነሱ ናቸው። ጀምረናቸዋልን ፈጃቸዋለን እያሉ በግልጽ በሚዲያ የሚናገሩ እነሱ ናቸው። ይህን ደግሞ ከህዋትም ሆነ ከአገዛዙ ጋር በደንብ እንደሚሰሩ ማሳያም የአማራን ህዝብ ለስልጣን መቀስቀሻ ወይም ለስልጣን ፍትወት ማርኪያ ነ የተደረገ ወይም ሳልሳዊ በአደንነቱን ወይም ሶስተኛውን በአደንነት ዳግም ለማምጣት የሚፍጨረጨሩ እነሱ ናቸው። ባይዘወይ የፖለቲካ ፍላክቾሽን ወይም ፍሌክሲቢሊቲ በደንብ እየተጠቀሙት ያሉት እነሱ ናቸው። በየቀኑ ተለዋዋጭነትን የወጡበትን አላማ ሙሉ በሙሉ የረሱና የዘነጉ ያሉት እነሱ ናቸው፣ እኛ አይደለን። እውነቱን ለማውራት ማለት ነው። ለነገሩ ግን አሁንም ቢሆን ስለ ትክክለኛ የአማራ አንድነት ባልኩ ልክ ነው። መጀመሪያ ከተቋም በላይ የሆኑ መሪዎቻችን ጭምር ነው፣ በሴራ ሳይሆን በግንባር የእስካሁኑ በሴራ ነበር፣ አሁን በግንባር እየወጉን ነው። ለነገሩ ግን ከህዝብ አሁንም የሚበልጥ ነገር የለምና አሁንም ቢሆን ስለ ትክክለኛ አንድነት ህዝባዊ ድርጅቱ የሚሆን የጎንደር ጠቅላይ ግዛት በሮ ከፍት ነው። ሌላኛው አርቲቡርቲ ያ ማየን ከክ ወደ አባየን ለከክ የሚባለው ነገር ነው። የራሳቸውን ችግር ወደ ሰው ለመላከክ የሚሄዱበት መንገድ ተገቢም አይደለም። እንደ የመንና እንደ ኩርድ የጦር አውድማ ያደርገን ይሆናል እንጂ አዋጭነትም የለው። በዚህ ልክ ነው ማብራሪያለሁ። ወንድም አለ እጅጋርጌ ነው የማመሰግነው። አርበኛ ደመወዝ ግዳፍ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የማህበራዊ ዘርፍ ተጠሪና የግዙፉ ገብርዬ ክፍለ ጦር የህዝብ ግንኙነት ኃላፊ ለሰጠን ወቅታዊ ማብራሪያ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። እናመሰግናለን ወንድም አለ።